ግብር ለሀገር ብልጽግና ግብር ለሀገር ክብር። መላው የከተማችን የደረጃ አማራዋ ግብር ከፋዮች ከወዲሁ እንኳን ለ2017 የግብር ዘመን በሰላም አደረሳችሁ። የ2017 በጀት ዓመት ግብር መሰብሰቢያ ወቅት ሐምሌ 1 2017 እየተቃረ በመሆኑ ተቋማችን የመንግስትን ገቢ ለመሰብሰብና ግብር ከፋዮችን ለማገልገል ሙሉ ዝግጅቱን አጠናቋል። በከተማዋ በተለያዩ የንግድ ዘርፎች ለተሰማሩ ግብር ከፋዮች ማለትም የደረጃ አማራዋ የንግድ ትርፍ ግብር፣ የቤት ክራይ ገቢ ግብር፣ የተሽከርካሪ ግብር ጥብቅና አገልግሎት ግብር፣ የወፍጮ ቤት ግብር፣ የከተማ ቦታ ክራይ፣ የህንፃ ግብር፣ ዓመታዊ የሊዝ ክፍያ፣ የቁጠባ ቤት ክፍያ እንዲሁም የሼድ ክራይ ለምትከፍሉ ግብር ከፋዮቻችን ከወዲሁ ዝግጅታችሁ እንድታጠናቅቁ የወራቤ ከተማ አስተዳደር ገቢዎች ጽሕፈት ቤት ያሳስባል። ውድ ግብር ከፋዮቻችን፣ ከዘመኑ ጋር አብረው እየዘመኑ በቴሌ ብር ዓመታዊ ግብሮን በያሉበት ሆኖ ይክፈሉ። ካላስፈላጊ ወጪና የወለድ ቅጣት ራሶን እንዲከላከሉ ከወዲሁ የሚጠበቅቦትን ዓመታዊ ግብር ለመክፈል አስፈላጊውን ቅድመ ዝግጅት እንዲያደርጉ ጽሕፈት ቤቱ እያሳስባል። ግብር ለሀገር ብልጽግና፣ ግብር ለሀገር ክብር።